የኢትዮጵያ ኤሌክትሪክ ኃይል ከሚያስተዳድራቸው 22 ኃይል ማመንጫዎች ውስጥ አስራ ስድስቱ የውሃ ኃይል ማመንጫዎች ናቸው። ከእነዚህም ውስጥ አንዱ የሆነው አንጋፋው የመልካ ዋከና የውሃ ኃይል ማመንጫ ነው። የመልከዋከና የውሃ ኃይል ማመንጫ ግድብ እንግዲህ 198 ላይ አገልግሎት መስጠት የጀመረ ሲሆን እስካሁንም ድረስ አገልግሎት እየሰጠ ይገኛል። በኃይል ማመንጫው ተገኝተን እኛም ለሶስት አስርተ ዓመታት የተሻገረ ጊዜ አገልግሎት እየሰጠ የሚገኝበትን ሁኔታ አጠቃላይ የጣቢያውን ገጽታ ልናስቃኛችሁ በቦታው ተገኝተናል። አብራችሁን ቆዩ። በመጀመሪያ ደረጃ ፊዚቢሊቲ ስተዲ ወይም የአዋጭነት ጥናት የተሰራው በ1965 በንጉሱ ዘመነ መንግስት በሶስት ጄኔሬተሮች ነበር የተጠናው። ከዛ በኋላ በ1973 አካባቢ እንደገና የአዋጭነት ጥናት ተካሄደ። በ1974 የአፈር ምርመራ ጥናቶች መካሄድ ጀመሩ። በ1976 የፕሮጀክት ኮንስትራክሽን ስራው ተጀመረ ማለት ነው። ከዛ በኋላ በ1976 እስከ 1979 ድረስ የኮንስትራክሽን ስራ ነበረ። በ1979 ሐምሌ 29 ቀን የመጀመሪያው ዩኒት የሙከራ ስራ ማካሄድ ጀመረ እና ወደ 220 ሚሊዮን ሜትር ክብድ ውሃ ይዞ የማመንጨት ስራ ጀመረ ማለት ነው። በ1980 ስራው ተጠናቆ የመረቃት ስርዓቱ ተከናውኗል። ኃይል ማመንጫዎች ሲገነቡ ከ20 እስከ 25 ዓመት በኋላ የመልሶ ግንባታ ወይም የማዘመን ስራዎች ይሰራሉ። እንደ አጋጣሚ ሆኖ በመልካ ዋከና ኃይል ማመንጫ ጣቢያ ግን አልተሰራም። ኃይል ማመንጫው ቀጣይነት እንዲኖረው እና ስራው ሳይቆራረጥ እንዲቀጥል በጣቢያው ላይ ያሉ የቴክኒክ ሰራተኞች እንዲሁም ከማዕከልም በሳፖርት የሚያደርጉ ድጋፍ የሚሰጡ ጭምር በመሆን በተለያየ ጊዜ በአመት ሁለት ጊዜ ማሽኖቹን ሙሉ በሙሉ በመፍታት ኦቨርሆል በማድረግ ስለዚህ ማሽኖቹ ኦልሞስት ሶስት ማሽኖች አለማቋረጥ እስካሁን ድረስ ኃይል እያመነጩ ይገኛሉ ማለት ነው። የማመንጨት አቅማቸው በእርግጥ የቀነሰ አለ። 38 ሜጋዋት 38 ነጥብ 25 ሜጋዋት ማመንጨት ሲገባቸው፣ አሁን በአሁኑ ጊዜ 30 ሜጋዋት እያመነጩ ነው ያሉት እያንዳንዳቸው ማለት ነው። አንድ ማሽን ግን በ204 አካባቢ ላይ ፌል በማድረጉ ስቲል እስካሁን ድረስ ወደ ኦፕሬሽን አልገባም። ያም የመለዋወጫ ስራ ባለመኖሩ ማን ነው የመለዋወጫ እቃዎች ባለመኖራቸው ጠግኖ ወደ ኦፕሬሽን ማስገባት አልተቻለም ማለት ነው እስካሁን ድረስ የመልካ ዋከና ኃይል ማመንጫ ግድብ ሰው ሰራሽ ሀይቁ ጠቅላላ ስፋት 81.6 ስኩዌር ኪሎ ሜትር ሲሆን ውሃ የመያዝ አቅሙ ደግሞ 763 ሚሊየን ሜትር ኪውብ ነው። ግድቡ ከፍታው 42 ሜትር ሲሆን ርዝመቱ ደግሞ 2 ኪሎ ሜትር ወይም 2000 ሜትር ርዝመት አለው። ኢንቴክ የምንለው አለ፣ ከግድቡ ውሃ የሚወጣበት ቦታ ነው። እሱ ላይ የተለያዩ ስራዎች አሉ። ጌቶች ሁለት ጌቶች አሉ። ኤመርጀንሲ ጌት እና ኮንትሮል ጌት የሚባሉ ሁለት ጌቶች አሉ። እነዚህ ጌቶች ምንድነው ብሬክ ዳውን ወይም ኤመርጀንሲ ጌት የሚባለው ኖርማሊ ወይ ለስራ ለሜንቴናንስ ስራ ሲፈልግ የሚዘጋ ከዛ ውጭ ግን ሁሌም ክፍት ሆኖ የሚቀመጥ ነው። ኮንትሮል ጌቶቹ ግን ይዘጋሉ። ከ13 ኪሎሜትር ላይ ያሉት ኦፕሬሽን ሰራተኞች ወይም ኦፕሬተሮች በሚፈልገው ሲስተሙ በሚፈልገው ሎድ መጠን ውሃ እየጨመሩ እየቀነሱ እየዘጉ ማለት ነው የሚጠቀሙባቸው ኮንትሮል ጌቶች እንላለን። ወደ ጣቢያው ተመድበው ለሚመጡ አዳዲስ ሰራተኞች ወደ ስራ ከመግባታቸው በፊት ጣቢያውን እንዲለምዱት በማድረግና ስልጠና በመስጠት ወደ ስራ እንዲገቡ ይደረጋል። ጣቢያችን ላይ የተለያየ የእውቀት ደረጃ ያላቸው ባለሙያዎች አሉ፣ መሀንዲሶችም ቴክኒሽያኖችም። ስለዚህ ምንድን ነው የምናደርገው? ሰራተኞቹ ወደ ስራ ከመጀመራቸው በፊት በተደጋጋሚ ወይም በተለያዩ ቀናቶች ስልጠናዎች ይሰጧቸዋል። ፕራክቲካልም ቴዎሬቲካልም ነው ስልጠናው የሚሰጣቸው። ሁለተኛ ደረጃ ደግሞ የጥገና ስራው የሚሰራው በሜንቴናንስ በጥገና ሰራተኞች ነው። ከነሱ ጋር ለተወሰኑ ወራቶች አብረው እንዲሰሩ ይደረጋል። አሁን የምንገኝበት ቦታ ላይ ፎርቤ የሚባለው ውሃው 7.2 ኪሎ ሜትር ከተጓዘ በኋላ ወደ ተነል የሚገባበት ቦታ ነው። ፎርቤ ተብሎ ነው የሚጠራው ይሄ ቦታ ላይ። ከዚህ በኋላ ውሃው የሚሄደው በውስጥ በመሬት ውስጥ በተነል ነው የሚሄደው። ይሄ ቨርቲካል ሻፍት የሚባል የውሃው መዝጊያ እና ለምሳሌ ጣቢያ ላይ ሙሉ በሙሉ አቁመን ስራ ለመስራት ስንፈልግ ይህንን ቨርቲካል ሻፍት ዘግተን ስራ የምንሰራበት ቦታ ነው። ይሄ ፎር ቤይ ነው ተብሎ የሚጠራው ማለት ነው። ምን ያህል ሜትር ወደ ውስጥ ይሄዳል? ውስጥ ከዚህ እስከ ፓውራውስ ጠቅላላ እርዝመቱ 535 ሜትር እርዝመት አለው። ነገር ግን ለኃይል ማመንጫው ቶታል ሄድ የምንለው ወይም ከፍታ የምንለው ቦታ ከዚህ ማክሲማሙ 300 ሜትር ወደታች ይርቃል ማለት ነው። በመልካ ዋከና ኃይል ማመንጫ ጣቢያ ካሉ ቁልፍ ክፍሎች ውስጥ አንዱ የሆነው የኦፕሬሽን ክፍሉ ነው። ኦፕሬሽን እንግዲህ እንደሚታወቀው 24 ሰዓት የሚሰራ ተከታታይ ስራዎች ናቸው። 24 ማለት በ3 ክፍለ ጊዜ የሚከፈሉ ናቸው። አሁን እንደምታዩት ዛሬ ከ12 ሰዓት እስከ9 ሰዓት አንድ ግሩፕ የሚሰራ ስራ ነው። ከ9 ሰዓት ማታ እስከ 3 ሰዓት ደግሞ በሌላ ግሩፕ የሚሰራ ስራ ነው። ከዛ ከ3 ሰዓት ደግሞ ጠዋት እስከ 12 ሰዓት በሌላ ግሩፕ የሚሰራ ተከታታይ 24 ሰዓት የሚሰራ የስራ ክፍል ነው። ማለት ምንድን ነው? ይሄ ጣቢያ ሲገነባ መጀመሪያ ሲቪል ስራውን ራሺያ ነው የሰራው። የኤሌክትሮ መካኒክ ያሉ ደግሞ ሽኮዳ የሚባል የቼክ ካምፓኒ ናቸው የሰሩት። ስለዚህ ይሄ አሁን ከስካዳ ውጭ የሚሰሩ ሁሉም ስራዎች በማንዋል የሚነሱ ናቸው። ለምሳሌ ግቤ ሶስት ስንወስድ ከ2009 ነበር የተመረቀው ወደ ስራ የገባው ማለት ነው። ስለዚህ ሁሉም እስካዳ ሲስተም ናቸው። አሁን እንደምታዩት እዚህኛው ጣቢያ ግን ለየት የሚያደርገው እያንዳንዱን የጀኔሬተሩን ክፍል በማኑዋል ነበረ የምናደርገው ማለት ነው። የምናስነሳው የምናያቆመው ሁሉ ነው። ይሄ ማመንጫ ከሌሎቹ ለየት የሚያደርገው የእንትን ነው። ማኑዋል ነው። እስካዳ ሲስተም የለውም እና ማኑዋሊ ነው የምንሰራቸው ይህ የምታዩት የእንትን ነው፣ ቦርድ ነው ኮንትሮል የምናደረግበት። የምንገኘው በአሁን ሰዓት ኮንትሮል ሩም ውስጥ ነው። ኮንትሮል የምናደረግባቸው እነዚህ ናቸው። እና የዩኒት መውጣት አለ፣ የዩኒት መግባት አለ። እነዛን ነገሮች እንሰራለን። ቀኑን ሙሉ 24 ሰዓት ነው የሚሰራው፣ እና ማሽን 24 ሰዓት በሚሰራበት ጊዜ እኛ ያንን ኮንትሮል እናደረጋለን ማለት ነው። ኮንትሮል የምናደረጋቸው ነገሮች ምንድን ነው? ቮልቴጅ ሲጨምር ሲቀንስ፣ ያለው ከሲስተም ጋር ያለውን ውህደት እሱን እየጠበቅን ቮልቴጅ እንጨምራለን፣ እንቀንሳለን። ሪዲንጎች በየደቂቃው በየ15 ደቂቃ ይወሰዳለ፣ በእያንዳንድ ሰዓቱም ይወሰዳለ። እነሱን እየወሰድን ያለውን ነገር ኮንትሮል አድርገን ሲስተም ላይ እንዲቆይ እናደርጋለን ማለት ነው። አንድ ጊዜ ማሽን ካስገባን በኋላ ያለውን ነገር የተቆጣጠርን እንትን እንላለን። ማሽን በሚፈለግበት ሰዓት ይገባል። ማሽን አስፈላጊ አይደለም ሲባል ከኤልዲሲ ሎድ ዲስፓይስ ሴንተር ማለት ነው ከዛ ሲደርሰን መልእክቱ። አስገቡ ስንባል እናስገባለን፣ ይውጣ ሲባል እናስወጣለን ማለት ነው። አንድ ዩኒት 24 ሰዓት ይሰራል። ሌሎቹ በተራ በተራ ይግቡ ሲባል ሲፈለጉ ይገባሉ፣ ፒክሎድ በሚኖርበት ጊዜ ማለት ነው ይገባሉ። ከፒክሎድ ፒክሎድ ሲቀንስ እና ከስተመር ሲቀንስ ይውጣ ሲባል እንቀንሳለን፣ እናስወጣለን ማለት ነው። ዳታዎቹን በእስካዳ ባለማድረጋችን፣ አንደኛ ከሲስተም ጋር ዲስኮኔክት ስናደርግ መልሶ ወደ ሲስተም ሪስቶራ ማድረግ ረጅም ጊዜ ይወስድብናል። ምንድ ነው እቃ ጥራት የለባቸውም የእቃ ጥራት ጉድለት እንኳን የለባቸውም ምንድነው ነው ግን ከቴክኖሎጂ ጋር አብሮ የማይሄዱ ኦልሞስት ለ40 ዓመት የሰሩ ጣቢያዎች ስለሆኑ ማንዋል ለመስራት ያው እንደምታውቁት አንድን ማሽን ሪስቶር ለማድረግ 45 ደቂቃ እስከ 15 ደቂቃ ነው የሚለው አሁን በእኛ ኮንቴክስት ፍራንሲስ ተርባይን ስለሆነ ሲስተሙ በ15 ደቂቃ ነው ሪስቶር መደረግ ያለበት ግን የመልካ ዋከና ኮንቴክስት ስናየው በ15 ደቂቃ ሪስቶር ማድረግ የማይቻልበት ከቴክኖሎጂ ካለመዘመን ጋር የሚመጡ ስራዎች ስለሆኑ ቶሎ ሪስቶር ለማድረግ ግሪዱ ጋር ለመገናኘት ረጅም ጊዜ ይወስድብናል ማለት ነው። እዚህ ያለው ነገር ምንድን ነው? ለምሳሌ አሁን ያሉት አራት ማሽኖች አሉና ከአራቱ ሶስቱን ነው የምናሰራው፣ እና አንደኛው ኮመንሊ 24 ሰዓት ይሰራል ብዬሻለሁ ለስቴሽን ሰርቪስ ስለሚፈልግ ይሄንን ማሽን ማስገባት ብንፈልግ ይሄንን ማሽን ሬዲ ለማድረግ መጀመሪያ ታች እንወርዳለን አሁን እዚ ጋር ኮንትሮል የምናረግበት ነው ብዬ ሻላ እታች ደግሞ ማሽኑን ለማስነሳት የሚያስፈልጉ ነገሮች አሉ ማኗል አሁን ለምሳሌ ሜንቴናንስ ሲል የማይሰራ ከሆነ በእጃችን ከፍተን ሜንቴናንስ ሲሉ እናስለቅቃለን ማለት ነው ማቴሪያሎቹን ፊዚካሊ የማግኘት እና እንዴት እንደሚሰሩ ከእነሱ ጋር ማቴሪያሉን ፊዚካሊ እናየዋለን ያው ለምሳሌ እንዳልኩሽ ሜንቴናንስ ሲል ብዬሻላ ሜንቴናንስ ሲሉ ከዚህ በሲስተም ወይም በስካዳ ሲስተም ስታርት ስትዩ ላያዝ ይችላል እንበል። እዚህ ደግሞ ስካዳ ሲስተም የለም። ስለዚህ ሄደን ሜንቴናንስ ሲል ከፍተን ቫልቭም ከሆነ ሶሎኔዶችም ምናምን አሉ፣ እነዛ እነዛ ማቴሪያሎች በማኑዋሊ በእጅ እየነካካን እንዲነሱና ስራ ውስጥ እንዲገባ እናደርጋለን ማለት ነው። እንደሚታወቀው መልካ ዋኬና ከሌሎች ጣቢያዎች የሚለየው ሁለት ሰብሴሽን አሉት 230 ዩጎዝላቭ እና የጣቢያ 230 እስዊቻርድ የምንለው አለን ማለት ነው። ስለዚህ እንደምታዩት አራት ተርባይኖች አሉን እያንዳንዳቸው 39.25 አጠቃላይ 153 ሜጋዋት የሚያመነጩ አሉ ማለት ነው። አመታዊ ፊርምሌ ብሉ ደግሞ ዘንድሮ ለምሳሌ ለ2017 የተሰጠን 498 ወይም 488 አካባቢ ጊጋዋት ሀወር ነው የተሰጠ አመታዊ። ስለዚህ አሁን በዚህ በአራቱ ማሽኖች ወጪ 230 ወደ ዩጎስላቭ የሚሄድ መስመር አለን። ቆቃ ደግሞ ደብል ሰርኪዩት የሚባል 230 ቆቃ አንድና ቆቃ 2 ሁለት የሚል ወጪ መስመር አለን። ሌላ ደግሞ ከሶማሌ ክልል የሚሄድ ራይቱ የሚባል 230 ኪሎ ቮልት ሌላ ተጨማሪ መስመር አለን ማለት ነው። ወጪ እንደገና ደግሞ ያዶት የሚባል 132 ኪሎ ቮልት አሁንም ወጪ መስመር አለን። እንደገና ሻሸመኔም 132 ኪሎ ቮልት ወጪ መስመር አለን ማለት ነው። ይሄ ከከፍተኛ የኃይል ማስተላለፊያ ጋር የሚገናኙ ናቸው። ከ15 እስከ 33 ደግሞ ሁለት የ33 ኪሎ ቮልት ወጪ መስመሮች አለ። አንድ በቆጂ የሚባል ሀርጌሳ እስከ ሱልጣና የሚባል እዚህ ወረዳ አጎራባሽ ወረዳዎች የሚሸፍን 33 ኪሎ ቮልት መስመር አለን። ሌላኛው ዶዶላና አዳባን የሚያካልል ባለ 33 ኪሎ ቮልት አሁንም ተጨማሪ መስመር አለን ማለት ነው። ባለ 15 ኪሎ ቮልት መስመሮች ደግሞ ሰባት ወጪ መስመሮች አሉት። እንደምታውቁት እዚህ ጋር ጣቢያውን አጎራባች ወረዳዎች የሚባሉት ከ15 ኪሎ ቮልት ወጪ ሰባቱም ለአሳሳ፣ ለአዳባ፣ ለዶዶላ ተጨማሪ እንደገና ከዚህ መራሮ የሚባሉ ሀቆ የሚባሉ ወጪ መስመሮች አሉ ማለት ነው። በአጠቃላይ ሰባት 15 ኪሎ ቮልት መስመሮች፣ ሶስት የ33 ኪሎ ቮልት እና ሁለት ደግሞ 66 ኪሎ ቮልት ሮቤና ጎቤሳ የሚባሉ ተጨማሪ 66 ኪሎ ቮልት መስመሮች አሉን ማለት ነው። 232 ያዶትና ቅድም እንደነገርኩ ሻሸመኔ ሶስት ደግሞ 230 ኪሎ ቮልት ወጪ መስመሮች አሉን። አንደኛው ወደ ራይቱ ሶማሌ ክልል የሚሄድ ነው። አንደኛ ወደ አዲስ አበባ የሚሄደው ቆቃ አንድና ቆቃ ሁለት የሚባለው ነው። ሁለተኛ ደግሞ 230 ከዚህኛው ስዊችያርድ ወደ እዛኛው ዩጎዝላቭ ሰብስቴሽን የሚወስድ ተጨማሪ ወጭ መስመር አለን ማለት ነው። እዚህ ብዙ ነገር ነው የምንሰራው። አሁን እዚህ ትልቅ ማመንጫ ነው፣ 153 ሜጋዋት ነው የሚያመነጨው። በኢንስቶር ሲደረገ ምናመነጨው ግን 55 ሜጋዋት ይዘናል ሁለት ማሽኖች የተፈለጉት ሁለቱ እየሰሩ ነው። የተፈለጉት ማለት ሁለት ማሽኖች ማለት እኛ በኤልዲሲ ትእዛዝ ነው። ለምሳሌ እነሱ በፈለጉት ሎድ ነው ይህን ያህል ማሽን እፈልጋለን አስገቡ ካሉን እነሱ በፈለጉት ነው እኛ የምናስገባ። አሁን ሀምሳ አምስት ሜጋዋት ነው እነሱ ፈለጉት ይዘናል። ሲፈልጉ ደግሞ እናስገባለን ማሽን ተጨማሪ ማለት ነው። እስኪ አንቺ በዚህ በቀደምት ኃይል ማመንጫ ጣቢያ ምን ላይ በመስራትሽ ምን እውቀት አገኘሽ? ምን ይሰማሻል? እዚህ አሪፍ ነገሩ ምንድ ነው? እቃዎቹን በእጅ እያየሻቸው ነው እየነካሻቸው ነው የሚሰሪው። ሌላ ጋ ሲሆን ደግሞ እስካዳ ነው ሙሉ ሲስተሙ እዚ ላይ ይሰራል። አውቶ ነው የሚነሳው። እዚ ደግሞ በእጃችን እየነካነሱ ነገር፣ አሪፍ ነገር። ጥሩ እውቀት አግኝታችሁበታል። አሪፍ እውቀት አግኝታችበ፣ እቃውንም በአካል እንድናየው እውቀት ይጠቅመናል እሱ ነገር። እስኪ ምናልባት አንቺ አሁን በዚህ በእስካዳ የሚሰራ ቦታ ላይ ብትሄጂ ስራው እንዴት ነው ላንቺ? አዲስ ነገር ሊሆንብን ይችላል። ግን እኛ እቃዎቹ ስለምናቃቸው ሲስተሙ ነው አዲስ ነገር ሊሆን እ እሱ ደግሞ ቴዎሪም ስለሆነ እዚህ ላይ ትንላቸዋል እቃዎቹ እንጂ ስለምናቃቸው ብዙ አዲስ ነገር። እስኪ አሁን እዚህ ላይ ምንድን ነው እየመዘገብሽ የነበረው? አሁን እዚህ ጋር የየአይነቱን በየሰዓቱ ከሩም አሁን ፒክ ሎድ ሲሆን ከሶስት ሰዓት እስከ አምስት ሰዓት ከሩ አምስት ድረስ እንውስጥ ከሩ ከሩ ማለት ነው። ሌላው ሙሉ ሰዓት እዚ ኮንታክት እያደረጋቸው የሚሰሩት በአሁኑ ሰዓት እየሰሩ ያሉት ዩኒቶች የሶቹ ናቸው። አሁን ሰላሳ ዋከና ውስጥ አሁን አራት ተርባይኖች አሉ። እያንዳንዱ ተርባይኖች 38.25 ሜጋዋት ቶታል፣ የአራቱ ድምር ደግሞ 153 ሜጋዋት ኃይል ያመነጫል። በመልካ ዋከና ውስጥ የሚሰሩ የሜንቴናንስ ስራዎች ብዙ አይነቶች ናቸው። አንደኛው ፕሪ ፕሪቬንት ሜንቴናንስ ይባላል፣ የቅድመ መከላከል ጥገና። ሁለተኛው ኮሬክቲቭ ሜንቴናንሶች ይባላሉ። ተርባይኖቹ ከቆሙ በኋላ የምንሰራቸው ስራዎች አሉ። ብሬክዳውን ሜንቴናንሶች አሉ። ኮንዲሽን ቤዝድ የሆኑ ስራዎች ሲባል አሁን ለምሳሌ ወይ ቴምፕሬቸር መጨመር ሊሆን ይችላል ወይ ማሽኖች ላይ አብኖርማል ሳውንድ ሊኖር ይችላሉ። እነዚህ እነዚህ ነገሮች ሲኖሩ ብሬክዳውን ሜንቴናንሶች ይሰራሉ። አራተኛው ደግሞ ደግሞ ኢንስፔክሽን፣ የኢንስፔክሽን ሜንቴናንሶች እንሰራለን። ኢንስፔክሽን ሜንቴናንሶች መንዝሊ አሉ፣ ዊክሊ አለ እና ዴይሊ ኢንስፔክሽኖች አሉ። ያ እንግዲህ ማመንጫ ጣቢያው ላይ እንደመቆየት ከሌሎች ኃይል ማመንጫ ጣቢያዎች የመልካ ዋከና የሚለይበትን እና እንደውም አንተም ከዚህ ከቆይታ ምን ያህል ትምህርቶችን አገኘ ለሌሎች ሰራተኞች በምን መልኩ ነው የምታካፍለው? መልካ ዋከና አሁን ከሌሎች ትንሽ ለየት የሚያደርገው አንድ ከግድቡ ወደ ጣቢያ የሚተላለፈው የውሃ መስመሮች አሁን ሌላ ቦታ ላይ አሁን ተነል ነው፣ ዋሻ ውስጥ በዋሻ ውስጥ ነው የሚያልፉት፣ ይሄኛው ኦፕን ካናል ነው። አንዱ ከሌላው ጣቢያ ለየት የሚያደርገው እሱ ነው። ሌላኛው ደግሞ ያው የወይዘሩም ሁኔታ አሁን በአብዛኛው ኃይል ማመንጫዎች ሞቃታማ ቦታዎች ናቸው እና ይሄ ደግሞ ትንሽ ቀዝቀዝ ይላል። ሶስተኛው ደግሞ ይሄ ደግሞ ተርባ የተርባይኑ ሁኔታ፣ ሌሎች ቦታዎች ላይ አሁን ፔልተን ተርባይኖች ይጠቀማሉ፣ እኛ ጋር ደግሞ ፍራንሲስ ተርባይኖች ናቸው የሚጠቀሙት። በጣቢያው ተመድበው የሚመጡ አዳዲስ ሰራተኞች ከነባር ሰራተኞች የሚያገኙት የእውቀት ሽግግር እና የስራ ላይ ተግባቦት የስራ ተነሳሽነትን የሚጨምር ነው። እንደ አዲሱ እንደ ጀማሪ ስታስቤው በጣም ብዙ ትምህርት አለ በቲዮሬቲካል ደረጃ የምናውቃቸው ነገሮች ናቸው በብዛት እዚህ ግን ፕራክቲካል ነገሮችን እያየን እየሰራን በነፃነት ነው የምንሰራው። ኦልሬዲ ጣቢያው አንጋፋም ስለሆነ ነገሮች በብዛት ስለሚበላሹ እነሱን ለመጠገን በምናደርገው ጥረት እንደ ትምህርትም ነው። ሌላው ደግሞ ይበላሻል በብዛት ያ ደግሞ እንግዲህ ከገቢ አንፃር ከካምፓኒ ገቢ አንፃር ጉዳት ይኖረዋል። በእኛ በኩል ያው ስራው ቢበዛብንም ግን ትምህርት ይበጣል። እኔም ስመጣ የተቀበሉኝ ሰዎች ያሳዩ ነገር አለ ያስተማሩኝ ወይ አለ እነሱ ያሳዩኝ ወይ ተቀብያቸዋለሁ ሰው እነሱ ባያስተምሩኝ፣ እንግዲህ እኔም ማስተማር የሚለውን ሀሳብ ስለማድረስ ባስተማሩኝ ወይ የራሴንም ጨምሬ የሚመጣውን አዲስ ሰው እናሰለጥናለን። ሲጀምር የጣቢያው ስራም እንደዛ ነው። ስትመጪ ቀጥታ ወደ ስራ ግቢ አይደለም፣ ስልጠናዎች ይሰጡሻል። ከሰላሳ ዓመት በላይ የሰሩ ሰዎች ስላሉ በጣም ብዙ ኤክስፒሪየንስ ነው ከእነሱ ምንስቶ የምንማረው ስራ እንዴት ነው ስራ ያው አሪፍ ነው። እስካሁን ከገባው ኦልሞስት አንድ ሁለት ዓመት ሊሆነኝ ነው። ለእኔ ከተማርኩበት ትምህርት አንጻር ሞስት በቃ ፕራክቲካሊ በደንብ ነገሮችን ለማየት ለመስራት የራሴን ልምድም ለማዳበር በደንብ እስካሁን ባየሁት በደንብ ያገዘኝ ጣቢያ ነው። እስኪ አሁን ምን እያደረግክ ነው ያለኸው? አሁን ባለፈው ይሄኛውን ሺፒን ሰርቦ ሰብሮብን ያንን ጠግልን። ቼከር ፕሌት ነው የሚባለው እነዚህ ዊኬት ጌቶችን የሚሸፍን ማለት ነው። ያኛውን እየመላለስን ያለ ነው እና ተርባይን ቁጥር ሶስት ነው የሚባለው ይሄኛው በኤልዲሲ ምክንያት ሎድ ስላልተፈለገ አቁሙ ተብለን መልሰን አሁን ሬዲ እያደረግን ያለ ነው። ሎድ ቀንሶ ተብሎ ከኤልዲሲ ተደውሎልን ነው እንድናወጣ የተደረገው። ስለዚህ የሚሰራ ተርባይን ነው። ሲፈለግ ይገባል። ሰላሳ ሜጋዋት መያዝ የሚችል ነው ማለት ነው። በየጊዜው ፍተሻ ይደረጋል ማለት ነው። በየጊዜው ፍተሻ ይደረጋል። ፕላንድ ተደርጓል። ፕሪቬንቲቭ ሜንተናንስ የሚባል እስኬጁል አለንኛ እዛ መሰረት እያንዳንዱን ነገር ሳይበላሽ ቀድመን ፍተሻ እናደርጋለን ማለት ነው። አሁን ከኤልዲሲ ደውለው አስገቡ ቢሏችሁ በማንኛውም ሰዓት ለመግባት ዝግጁ ነው። ዝግጁ ነው፣ መግባት ይችላል። ይሄ ተርባይን ቤት ነው የሚባለው እዚህ ውስጥ የሚገኘው እንደምታየት፣ ራና ኑሮ አንዱ ይሄኛው ራና ነው የሚባለው እነዚህ ሁለቱ ደግሞ በዚህና በዚህ ጋር የምታዩት ሰርቮ ሞተር ይባላል። ሰርቮ ሞተር ጥቅሙ ምንድነው? ዊኬት ጌት ለማስከፈት እና ለመዝጋት ነው እና ፒስተን አለው እዚህ ውስጥ በዚህኛውም እንደዛ አክሽን ሲወስድ ገቨርነር ነው ይህንን እንዲያስከፍት የሚያደርገው እና ገቨርነር ሲያስከፍት ይሄኛው ወደፊት ሲወጣ እነዚህ እዚህ ጋር የምናያቸው እነዚህ እነዚህ ዊኬት ጌቶች ይባላሉ። ይሄ ሲከፍት ነው ውሃው በዚህ ጋር ፕሌዱን አግኝቶ ዩኒቱን 600 አር ፒ ኤም የሚያሽከረክረው ማለት ነው ስለዚህ እነዚህ ሰርቮ ሞተር የሚባል እዚህ አለ። ዊኬት ጌት አለ። እንደገና ደግሞ እዚህ ውስጥ የተርባይን ጋይድ ቤሪንግ የሚባሉ አሉ። አስራ ሁለት ተርባይን ጋይድ ቤሪንጉ ይሄ ከዚህ ተነስቶ እስከላይ ድረስ በተለያየ ጋይድ ቤሪንጎች ነው የሚያዙ። እነሱም ከላይ አፐር ጋይድ ቤሪንግ ይባላል። ቀጥሎ ሎወር ጋይድ ቤሪንግ ይባላል። አሁን የምንገኝበት ደግሞ ተርባይን ጋይድ ቤሪንግ ይባላል። ተርባይን ጋይድ ቤሪንግ፣ ዊኬት ጌት፣ ሰርቮ ሞተር እነዚህ እነዚህ ምናምን እዚህ ይገኛሉ ማለት ነው፣ እዚህ ፍሎር ላይ። እስኪ የመልካ ዋከና ኃይል ማመንጫ ጣቢያ እንግዲህ አንጋፋ ተቋም ነው፣ ለረጅም አመት አገልግሎት ሰጥቷል። በዚህ በመስራት ምን ይሰማሃል? መልካ ዋከና ባይዘወይ። ያው እንዳልሽው ብዙ ጥቅም የሚገኝበት ጣቢያ ነው። አንደኛ ሁሉ ነገሩ ኦፕን ነው፣ እንደዚህ ፍለፊት አይተን እየነካከር ምናምን የምንሰራው ነው። ለየትኛውም ሰው ትልቅ እውቀት ሃይድሮ ላይ የሚሰራ ሰው ትልቅ እውቀት የሚያገኝበት ጣቢያ ማለት ይሄ ነው። የመልካ ዋከና ኃይል ማመንጫ ጣቢያን ከሕብረተሰቡና ከኃይል ማመንጫው ሰራተኞች ጋር በመተባበርና በእኔነት ስሜት በጋራ እየጠበቁ ይገኛሉ። በጣም ጥሩ ነው። እነሱ ነው እንደውም ከኛ በላይ ሌቦቹን የሚጠቁሙልን። የመሬቱ ስፋት ስላለ፣ ቀጠናውም ያው እነሱም በጋራ ነው የምንጠብቀው። ማዶ ያለውም ወደዚህ ያለውም በአጠቃላይ ከሕብረተሰቡ ጋር ነው እየጠበቅነው ያለ ነው። በየቀጠና ነው። ባሌ ተራራ አለ፣ አርሲ ተራራ ሰብስቴሽን አዲስ ሰፈር የሚል አለ። ሌሎቹም በተበታተነ እንትን ነው እየጠበቅን ያለ ነው። ወታደርም በመመደብ ፓትሮልም እየሰራን በዚህ ነው እየሸፈን ያለ ነው። እኛ ከሌለን እነሱ አንድ ሌሊትም መኖሩ አይችሉም። ስለዚህ በጋራ በመነጋገር ነው እየሰራን ያለ ነው። ምንም አይነት ችግር የለም። ደስተኛ ሆነን ነው እየሰራን ያለ። የሚቸግረን ሁሉ ይረዱናል። በመልካ ዋከና ኃይል ማመንጫ ግድብ እንደ ተግዳሮት የሚነሱ ጉዳዮችን የጸጥታ አካላት አስፈላጊውን ትብብር እንዲያደርጉ ጥሪያቸውን አስተላልፈዋል። ማስተላለፍ የምንፈልገው ይሄንን ለአካባቢው ማህበረሰብና ለወረዳውም ለሁሉም ለሚመለከታቸው የመንግስት አካላቶችም ጭምር ማለት ነው። አሁን የመልካ ዋከና ኃይል ማመንጫ ጣቢያ ቅድም እንዳነሳውላችሁ 81.6 ካሬ ኪሎ ሜትር ውሃው ሊያርፍበት የሚችለው ነው። ከዛ ውጭ ደግሞ በፈርዞን የሚባል አለ። የተወሰነ በውሃና በመሬት ላይ ያለው ደረቅ መሬት ላይ ያለ ክፍት ቦታ ከንክኪ ነፃ የሆነ ቦታ አለ። ይሄ ነገር በአሁኑ ጊዜ ቀርቶ ብዙ ጊዜ ውሃው በሚቀንስበት ሰዓት ላይ በከፍተኛ ሁኔታ ይታረሳል። አንደኛ የግድቡ እድሜ በጣም እየቀነሰ ነው ያለው፣ በደለል እየተሞላ ነው ያለው። ሁለተኛ እርሻዎች በሚታረሱበት ሰዓት ይሄ ከተረፈ ምርት የምንለው ገለባ የመሳሰለው ነገር ወደ ጣቢያው ላይ በመምጣት ኢንቴክ ላይ ወይም ፎርቤ ላይ ትራሽ ራክ የምንለው አለ፣ ውሃ ተጣርቶ የሚያልፍበት። እሱን በመዝጋት ሙሉ በሙሉ ውሃ ወደ ጣቢያ እንዳያልፍ በማድረግ ጣቢያው ላይ ከፍተኛ ችግር እያስከተለ ነው። በዚህ አመት ለሶስት እና አራት ቀን ያህል ሙሉ ጣቢያውን እንዲቆም ተደርጎ ነበረ። ከሶስት አመት በፊትም ተመሳሳይ ችግሮች ተከስተውብናል። ሁለተኛ ደግሞ ማሽኖቹ ሲሰሩ ማቀዝቀዣ አለው። ኩሊንግ ሲስተም የምንለው ያ ኩሊንግ ሲስተም ላይ ይሄ ገለባውና እንትኑ በመግባት ሙሉ በሙሉ እንዳይቀዘቅዝ በማድረግ ቴምፕሬቸሩ ከፍ እንዲልና በከፍተኛ ሁኔታ ማሽኖቹ እንዲቆሙ። ብዙ ማሽኖቹ መቆማቸው ብቻ ሳይሆን ቤሪንግ የምንለው ዩኒቱን ሻፍቱ ሲሽከረከር አቅፎ የሚይዝ እንትን አለ። እነዛ ባቢት ማቴሪያሎች ቴምፕሬቸሩ በጣም ሲጨምር እስከ መቅለጥ ድረስ የሄደበት አጋጣሚ አለ። ማሽኖች እስከ ማስቆም ደረጃ የሄደበት አለ። ይህ ነገር የአካባቢው መስተዳደር የወረዳም የቀበሌ መስተዳደሮች ይህንን ነገር በመረዳት ጥቂት ጥቅም ለማግኘት ተብሎ አገራዊ ጥቅም የሚሰጠውን ኃይል ማመንጫ ሙሉ በሙሉ ሊያስቆመው የሚችልበት ደረጃ ላይ ተደርሷል። በአሁኑ ሰዓት ላይ ግድቡ በደለል በከፍተኛ ሁኔታ እየተጠቃነ ያለው ለምን፣ በከፍተኛ ሁኔታ ውሃ በሚቀንስበት ሰዓት ላይ ተከትሎ በግቶ በማረስ ጭምር ከፍተኛ ጉዳት እያደረሰ ነው። ሌላው ላስተላልፍ የምፈልገው እዚህ ላይ ስርቆት ነው። ስርቆት በጣም በጣም የተቸገርንበት ሁኔታ አለ። እዚህ ጣቢያ ላይ ቅድም ከፓራውስ ወይም ኃይል ማመንጫው ጣቢያው እስከ ኢንቴክ ድረስ ያለው በአንደርግራውንድ ኬብል ነው ኮንትሮል የምናደርገው፣ ጌት ምንከፍት ውሃ ምንቀንሰ ውሃ ጨምረው ይህ ይቆረጥብናል። በተለያየ ጊዜ ለሊት በመቆፈር ያን ኬብል ይቆርጡብናል። ሁለተኛው ከስዊቸርድ እስከ ፓወርውስ ያለ የሁለቱን የሚያገናኝ ኃይል ማመንጫውን ከስዊች ያርዱ የሚያገናኙ የኮንትሮሊንግ ሲና የፕሮቴክሽን ሲስተሙ በኬብል ነው የሚገናኘው። ሌሊት በመግባት እዛ ውስጥ በመቁረጥ ከፍተኛ ጉዳት በኃይል ማመንጫው ላይ እየተከሰተ ነው ያለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢትዮጵያ ኤሌክትሪክ ኃይል ጋር በመተባበር ወደ እናንተ የሚያደርሰው ፍኖተ ብርሃን ዝግጅታችን፣ እንግዲህ የዛሬው ምልከታችን በመልካ ዋከና የውሃ ኃይል ማመንጫ አጠቃላይ የስራ እንቅስቃሴ ያስቃኘንበት ዝግጅታችን በዚሁ ተጠናቋል። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት።